ሰላም እንደምን ቆያችሁን የተከበራችሁና የተወደዳችሁ ተመልካቾቻችን፣ በብስራት ኤፍኤም የዩትዩብ ቻናላችን የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ብለቱ ቆይታችን የምናነሳቸው ሁለት ርዕሰ ጉዳዮች ይኖራል። ቀዳሚው የዝውውር ጉዳይ ነው። እንግዲህ የክለቦች እግር ኳስ ሲጠናቀቅ ክለቦች ደግሞ በቀጣይ የውድድር ዓመት ተሽለው ለመገኘት ራሳቸውን ያጠናክራሉ፣ በዝውውር ገቢያው ይሳተፋሉ። ታዲያ ዕለቱም የተሰሙ የዞር ጉዳዮችን ወደ እናንተ የምናደረስ ይሆናል። ከዚህም በተጨማሪ ደግሞ ዛሬ የግማሽ ፍጻሜ የኔሽንስ ሊግ ጨዋታ ይደረጋል። ይህንን ጨዋታ በተመለከተ የተወሰኑ ሀሳቦችን ለማንሳትም እወድጃለሁኝ። የዞር ጉዳዮችን እንመለከት። ከሰሞኑ ካሜሩናዊ መስመር ተጫዋች ብሪያንን ቤሞ ምርጫው ማንቸስተር ናይትድን ማድረጉ ና ለ ብሬንትፎርድም ይሄን ማሳወቁ ተገለጸ። መዘዋወር እንግዲህ ከብሬንትፎርድ ሌሎች ክለቦች የሚያመራ ከሆነ ምርጫው ማንቸስተር ዩናይትድ ስለመሆኑ አሳወቀ። እንዲያውም በእንግሊዝ ከማንቸስተር ዩናይትድ በተሻለ በቀጣይ የውድድር ዓመት በአውሮፓ መድረክ የሚሳተፉ ክለቦች እንደ አርሰናል፣ እንደ ኒውካስል እና እንደ ቶተናም ያለው ክለቦች ፍላጎት ቢያሳዩም ነገር ግን ተጫዋቹ ምርጫው ቀይ ሰይጣናቱ ቤት መሆኑ ተገለጸ። ታዲያ አሁን በቀጣይ ክለቡ ይፋዊ ጥያቄ እንደሚያቀርብ ይጠበቃል። እንግዲህ ትላንት ጀምሮ ዛሬም እየወጡ የሚገኙ መረጃዎች እንደሚያሳዩት ከሆነ ብሪያን ቤሞ ለማንቸስተር ዩናይትድ ፊርማውን የሚያኖር ከሆነ እንግዲህ አሁን በብሬንትፎርድ ከሚያገኘው ሳምንታዊ ደሞዝ አምስት እጥፍ ደሞዝን እንደሚያገኝ ነው የተገለጸው። በአሁኑ ሰዓት አምሳ ሺህ ፓውንድ ነው ሳምንታዊ ደሞዝ የሚያገኙ። ወደ ማንቸስተር ዩናይትድ የሚያመራ ከሆነ ሁለት መቶ አምሳ ሺህ ፓውንድ ሳምንታዊ ደሞዝ እንደሚከፈለው መረጃው ያሳያል። ከወዲሁ በምን ያክል ገንዘብ ነው የመሸጫ ተመናች የሚለው ሀሳብ ሲነሳ እስከ 60 ሚሊዮን ፓውንድ የሚያክል ገንዘብ ብሬንትፎርዶች ከዝውውሩ ይፈልጋሉ ነው የተባለው። እናም በዝውውሩ ክፍያው ዙሪያ የግድ ማንቸስተር ዩናይትድ እና ብሬንትፎርድ መወያየት ይኖርባቸዋል። ነገር ግን ወደ ቲያትሮ ድሪምስ የሚያመራ ከሆነ ብራያን ምቤሞ አሁን ከሚከፈለው ደሞዝ አምስት እጥፍ ደሞዝን እንደሚያገኝ መረጃው ወጥቷል። ለእኛ ጉዳይ ከሲሞኔ ኢንዛጊ ጋር በተገናኝ ነው። ሲሞኔ ኢንዛጊ ባለፉት አራት ዓመታት በአውሮፓ እግር ኳስ በሊግ ውድድር ከዚያም ባለፈ በአጉራዊ መድረኮችም በጥንካሬያቸው ከምናነሳቸው አሰልጣኞች ከዚያም ባለፈ ክለባቸውን ይዘው በጥሩ መንገድ ከተጓዙ አሰልጣኞች መካከል ሲሞኔ ኢንዛጊ አንደኛው ናቸው። ታዲያ አሁን ላይ ከቻምፒየንስ ሊግ የፍጻሜ ሽንፈታቸው ማግስት በርካታ መረጃዎች ሲወጡ ነበር። ከወደ ጣሊያን የሚወጡ መረጃዎች እንደሚያሳዩት ከሆነ ተወያይተው ከቦርድ አመራሮቹ ጋር ውሳኔያቸው እንደሚያሳለፉ ሲገለጽ ነበረ። ታዲያ አሁን ላይ በይፋ ከክለቡ ጋር ተለያይተዋል። እንግዲህ ሲሞኔ ኢንዛጊ አራት ዓመታትን ካሳለፉ በኋላ ከኔራ ዙሪዎቹ ጋር በይፋ መለያየታቸው ታውቋል። ታዲያ ቀጣይ መዳረቻቸው ደግሞ ከሀገር አውሮፓ እንግዲህ ወጥተው ወደ ሳውዲ ነው የሚያመሩት በሳውዲ ሮሻ ሊግ ለሚሳተፉ ለአልሂላል ፊርማቸውን ለማኖር ተስማምተዋል። ሲሞኔ ኢንዛጊ የሶስት ዓመት ኮንትራትም እንደሚፈራረሙ ታውቋል። ኢንዛጊ በአልሂላል ቤት እናም በ አመት የተጣራ 26 ሚሊዮን ዩሮ ደሞዝ እንደሚከፈላቸውም ተገልጿል። እንግዲህ ረብጣ ገንዘቦችን ፈሳ አድርገው ነው የሳውዲ ክለቦች ከአውሮፓ ተጫዋች አሊያም አሰልጣኝ ሲያመጡ። እናም ኢንዛጊ በቀጣይ በሂላል ቤት ቆይታ የሚያደርጉ ነው የሚሆነው። እንግዲህ አልሂላል ዘንድሮ ዋንጫውን ባሊቲያር ተነጥቋል፣ የሊግ ውድድሩን በሳውዲ ሮሻ ሊግ። ታዲያ በቀጣይ ራሱን የቀደመ ክብሩን ለመመለስ በማሰብ ከወዲሁ እንቅስቃሴ እያደረገ ነው የሚገኘው። እንደምናስታውሰው ብሩኖ ፈርናንዴሽን ከማንቸስተር ሴት ለማስፈረም ይፋዊ ጥያቄ ቢያቀርቡም፣ ነገር ግን ተጫዋቹ ጥያቄያቸው ውድቅ ማድረጉ ይታወቃል። እንግዲህ በአራት አመት ቆይታቸው በጣሊያን እግር ኳስ ኢንተር ሚላን እየመሩ እንግዲህ ኢንተር ሚላን ዋንጫ ለማሳካት የሚንገዳገድ ክለብ ነበረ። ነገር ግን እርሳቸው ከላሲዮ ወደ ኢንተር ሚላን ቤት ካመጡ በኋላ በአራት ዓመታት ቆይታቸው የስኩሬቱን ዋንጫ ማሳካት ችሏል። የኮፓ ኢጣሊያ፣ የሱፐር ካፕንም እንደዚሁ ዋንጫ ማሳካት ችለዋል። ከዚያም ባለፈ ባለፉት ሶስት ዓመታት ብቻ ሁለት ጊዜ ለቻምፒዮንሽ ፍጻሜ ደርሰው በማንቸስተር ሲና በፔዥ የተሸነፈው ነው ዋንጫውን ያጡት እንዲያው ስኬታማ ጊዜን ያሳልፋል ብሎ መናገር ይቻል። በጁሴፔ ማሮታ እንግዲህ የእቅድ አካል ነበሩ ባለፉት ጊዜያቶች። እናም ይህም እቅዳቸው ፍሬ አፍርቶ አልፏል ብሎ መናገር ይቻል። ምናልባት እንደ ጥያቄም ከተነሳ በሀገራዊ መድረክ እስከ ፍጻሜ የደረሱ ዋንጫ መጣታቸው እንደ ጥያቄ ቢነሳባቸውም ኢንዛጊን ጥሩ አመታቶችን እንዳሳለፉ በኔራ ዙሪዎቹ ቤት እሙን ነው። በቀጣይ በሂላል ቆይታ ያደርጋሉ ማለት ነው ሲሞኔ ኢንዛጊ ሌላኛው ቶተናም ስፐርስን እንመልከት። እንግዲህ ቶተናሃም እንግዲህ 17 ዓመታትን ከቆየ ዋንጫ ድርቅ በኋላ ዘንድሮ የዩሮፓ ሊግን ዋንጫ አሳክተው በቀጣዩ ድር ዓመት በአውሮፓ ቻምፒዮንስ ሊግ እንደሚሳተፉ ታውቋል እና አሁን ላይ ግን ሰንሂንግሚን ከክለቡ ሊለቀ የሚችልበት እድል እንዳለ ተገልጿል። ቶተናሞች አሁን ላይ በቀጣይ በዝውውር መስኮት ጥሩ መንገድ ለመሳተፍ ኢንካም ጄኔሬት ለማድረግ ሰንን ሊጠቀሙ እንደሚችሉ ነው የተነገረው። እናም ሰንሂንግሚን የሳውዲ ክለቦች ፍላጎት አሳይተዋል ነው የተባለው። የ ሰላሳ ሁለት ዓመቱ እንግዲህ ደቡብ ኮሪያዊ ተጫዋች ምናልባት ከስፐርስ ይለቅ እንደሚችል ተነግሯል። የለዋይቶቹም በቀጣይ የራሳቸውን ለማጠናከር ኮዲው በዝውውር መስኮቱ ለመንቀሳቀስ ጥረት እያደረጉ ይገኛሉ። ስለዚህ እንደ አማራጭ የተሻለ ገንዘብ ከቀረበላቸው ሶንን የመሸጥ ፍላጎት አላቸው በሚል ዘገባው ይዞ ተወጧል። ሌላው ትላንት አመሻሽ ጀምሮ ቀላይም ሲወጣ የነበረው መረጃ እንደሚያሳየው ከሆነ ከማርቲን ዙቢሜንዲና አርሰናል ጋር በተገናኘ አዲስ የወጣ መረጃ አለ። ተጫዋቹ በተለይ የሰጠው አስተያየት ነው ጥያቄ እንዲፈጠር ያደረገው። እንግዲህ ይህ ስፔናዊ የአማካይ ስፍራ ተጫዋች ከወራት በፊት ከአርሰናል ጋር መስማማቱ ተነገረ። ከዚያም በቅርብ ሳምንታት ደግሞ ተጫዋቹ ሜዲካሉን አድርጎ በይፋ የአርሰናል ተጫዋቹ መሆኑ ይታወቃል የሚል ዜና ሲወጣ ነበረ። ለዝውውሩ አርሰናል የውል ማፍረሻውን ሃምሳ ሚሊዮን ፓውንድ ይከፍላል ለሶሲዳድ የሚል ዜናዎች በስፋት ተበራክተው ሲወጡ ነበረ። ነገር ግን ትላንት ቀጥዲ ተጫዋቹ ከራዲዮ ናሽናል ደ ኢስፓኛ ጋር በነበረው ቆይታ በተለይ ከናሽናል ቲም የግማሽ ፍጻሜ ይንሽ ዝል ጨዋታ አላቸው ከፈረንሳይ ጋር ከዛ ጨዋታ አስቀድሞ በነበረው ቆይታ ነው ስለ ወቅታዊ ሁኔታዎች በተመለከተ ሀሳቡን የሰጠው ማርቲን ዙቢሜንዲ። ታዲያም ሀሳቡን ሰጠ፣ እንግዲህ አማራጮች አሉ፣ የተለየና ረዥም ክረምት ነው፣ ነገር ግን ፍጻሜውን አላውቅም የሚል ሀሳብ ሰጠ። እንግዲህ ብዙዎችን ጥርጣሬ ውስጥ የከተተው ጉዳይ ይህ ነው ፍጻሜውን አላውቅም ማለቱ ምናልባት አሁንም ከአርሰናል ጋር ይፋዊ በሆነ መንገድ ዙሩ አልተጠናቀቀም ወይ የሚል ጥያቄ እንዲፈጥር ነው ያደረገው የዙቢሜንዲ አስተያየት በአሁኑ ሰዓት የማስበው ስለ ብሔራዊ ቡድን አሁንም እምገኘው በዚህ ነው ትኩረቴ ስለ ብሔራዊ ቡድን ጨዋታ ነው የሚሆነው የሚል ሀሳብን የሰጠው። ከዚያም ባለፈ ከሰሞኑ ይህ ከነብራው ሊያደርግ ተገኝቷል። በቅርቡ ሜዲካሉን አድርጎ በይፋ ተጫዋቹ እንግዲህ አርሰናል ጋር ይፈራረም የሚል ዜና ወጥቶ ነበረ። ነገር ግን ሌሎች ፎቶዎችን በማውጣት በስፍራው ተገኝቶ እንዳልነበረ የሚያሳይ ምስሎችንም እንደዚሁ ተጫዋቹ እንግዲህ መለጠፉ ነው የተነገረው። እናም ይህንን ሀሳብ መስጠቱ ምናልባት ጥርጣሬ እንዲፈጠርና ዙሩ ያላለቀ ጉዳይ እንዳለው ማሳያ ነጥብ ሊሆን ይችላል የሚል ዘገባዎች ነው እየወጡ የሚገኙት ከዙቢሜንዲ ጋር በተገናኘ። ሌላኛው ከአሎንሶ ጋር በተያዘ ሀሳብ ቀረበለት ነበረ። እንግዲህ እጃቢ አሎንሶ አሁን ላይ የሎሱ ላምኮቹ አሰልጣኝ ሆኖ ተሹሟል። ነገር ግን በሪያል ሶሲዳድ በአንዮቲያው ክለብ በአካዳሚ ደረጃ በቢ ቡድን አሰልጥኖታል ማርቲን ዙቢሜንዲ። ከዚህ ጋር በተገናኘ ዳግም ከአሎንሶ ጋር መስራት ጋር በተያዘ ጥያቄም ቀረበለት ማርቲን ዙቢሜንዲ። እርሱም በሀሳቡ አብሮ ስለመስራት ለተነሳለት ሀሳብ እርሱ ምንጊዜም ለእኔ አርአያ ነው። እናም በቢቡድኑ በነበረን ጊዜ በእርሱ በመሰልጠኔ እድለኛ ነኝ የሚል ሀሳብን ሰጥቷል ማርቲን ዙሜንዲ። እናም ብዙ አርሰናል ደጋፊዎችንም ጥያቄ እንዲፈጥርባቸው ያደረገው አሁን የሚፈጠረው ነገር አላውቅም የሚል ሀሳብ መስጠቱ ጥርጣሬ ውስጥ እንዲገቡ እንዳደረጋቸው ዘገባዎቹ ወጥቷል። ነገር ግን ከሰሞኑ የሚመጡ መረጃዎች እንደሚያሳዩት በቅርቡ ሜዲካሉን አጠናቆ በይፋ የመድፈኞች ተጫዋች ሆናል የሚል ዘገባ ሲወጣ ነበረ። እናም ከአሁን ከዚህ ከኢንተርናሽናል ብሬክ በኋላ የሀገራት ጨዋታዎች ይከናውናሉ። ከዚያም ዝውውሩ አሁን ላይ እርግጥ በይፋ ተከፍቷል እስከ ጁን አስር ቆይቶ ዳግም እስከ 16 ይዘጋና ድጋሜ ነው የሚከፈተው በዚህ በክለቦች አለም ዋንጫ ሁነት ጉዳይ። ስለዚህ ማርቲን ዙቢሜንዲን እና አርሰናል ጉዳይ አሁንም እልባት አልተገኘለትም ወይ የሚል ጥያቄ እንዲፈጠር ሆኗል። በቀጣይ ግን ሁሉም ነገር ጥረት ብሎ የሚታወቅ ይሆናል። የአውሮፓ ኔሽንስ ሊግ የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። በግማሽ ፍጻሜ መርሃ ግብር አዘጋጇ ጀርመን ከፖርቱጋል ይጫወታሉ። ሁለቱ ሀገራት በቀደመ ግንኙነታቸው ይበልጥ ጀርመን የበላይነት ወስዶ ነው የሚገኝ ባለፉት አምስት ጨዋታዎች ጀርመን አምስቱንም ድል ማድረግ የቻለው ብሔራዊ ቡድን ነው ታዲያ በኔሽንስ ሊግ ግማሽ ፍጻሜ ይጫወታሉ በግማሽ ፍጻሜ ሲደርስ በኔሽንስ ሊግ ለመጀመሪያ ጊዜ ነው የጀርመን ብሔራዊ ቡድን በአንጻሩ ግን ፖርቱጋል ከዚህ በፊት የመጀመሪያው ኔሽንስ ሊግ ውድድር ዋንጫ ማሳካቷ ይታወቃል ለዳግም ስኬት ነው የተንደረደረችው የምትገኘው ፖርቹጋል ከጨዋታ በፊት ጁሊያን ናግልስማን በሰጡት ሀሳብ ፖርቱጋል ይበልጥ ከ መከላከል የማጥቃትን ባህሪ ተላብሰው የሚጫወቱ ቡድን ነው። ስለዚህ እኛም ጠንክረን መቅረብ አለብን። በደጋፊዎች ጨዋታ ማድረግ እጅግ አስደሳች የሚል ሀሳብንም ሰጥቷል ጁሊያን ናግለስማን። በአንጻሩ ሊዮን ጎዳት ስጋ ክርስቲያኑ አሉ እንግዲህ በዓለማችን ከምን ጊዜ ምርጥ ተጫዋቾች መካከል አንደኛው። ነገር ግን ፖርቱጋል እንደ ስብስብ ጥራት ያላቸው የቡድን ስብስብ ያላት ሀገር ነች እኛም በጨዋታው በቂ ዝግጅት አድርገናል፣ ድል አድርገን ለመውጣት የሚል ሀሳቡን ሰጥቷል። የአማካይ ስራ ተጫዋች ሊዮን ጎረትስካ በአንጻሩ፣ ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድን አሰልጣኝ በብሔራዊ ደረጃ ዋንጫን ለማሳካት እድል ጠባብ ነው ስለ የተገኘውን አጋጣሚ ግድ መጠቀም አለብህ፣ በሚል ሀሳባቸውን ሰጥቷል። ዛሬ ምሽት አራት ሰዓት ላይ ጀርመን ከፖርቱጋል በኔሽንስ ሊግ የግማሽ ፍጻሜ ጨዋታቸውን የሚያከናውን ይሆናል። ነገ የሚቀጥልና ውድድሩ በግማሽ ፍጻሜ ስፔን ከፈረንሳይ በጨዋታቸውን ያደርጋሉ። በመጪው ደግሞ የሁለቱ እንግዲህ የዛሬና የነገ ጨዋታ አሸናፊ በፍጻሜ የሚገናኙ ይሆናል። በዚህ መንገድ ነሽ ስል ሊቀጥለው ይደረጋል። የተከበራችሁ ተመልካቾቻችን የዕለት ቆይታችን ይመስል ነበር። ተፈራ ተፈራ ታመነ ከመላዊ ስሉ ባለሙያዎቹ ጋር ጋር ቆይታ አድርግ ያለውኝ ብሩክ ጊዜን ተመኘው።